ሰላም አለይኩም ወራህመቱላሂ ወበረካቱ ያ ጀማዓ፣ እንዴት ቆያችሁ? ከትናንት ወዲያ ፌስቡክ ላይ የሆነ ፖስት ላይ ሜንሽን ተደርጌ ነበረ። ሜንሽን ተደረኩበት ቦታ መጻፍ አልችልም፣ መፖስትም አልችልም። ፌስቡክ አግዶኝ ስለነበረ ማለት ነው። እንግዲህ ትናንትና ማታ ነው ፌስቡክ የለቀቀኝ። ረጅም ጽሁፍ ከምጽፍ ቪዲዮ ለምን አልሰራም? ለብዙዎቻችሁም ይሆናል ብዬ ተስፋ ስላደረኩኝ ነው ይህንን የምቀደው። ፖስቱ ሜንሽን ተደረኩበት ምንድን ነው የሚለው የሆኑ ቤተሰቦች እስልምና መቀበል ፈልገው ነገር ግን ሶሻል ሚዲያ ላይ ሰለፍያ ውሃብያ የሚባል ነገር እያየን ነው፣ ምንድን ነው ብለው ጠየቁ ብላ ነው ልጅቱ። የፖስታቶቹ ኮሜንት ላይም እንዲሁም አንድ ሰለምቴ እህት በዚሁ አጋጣሚ ሁዳ መብራቱ ለአንቺ ነው ቪዲዮ እንደውም የሰራሁት እኔም የሚያስረደኝ አላገኘውም ብላለች። ሰለምቴ ናት። ሁዳ ጠንካራ እህታችን ናት። እና ሰለፍያ ብሎ ማለት ትርጉሙ ቀደምት የቀደምት ተከታዮች ማለት ነው። ኦኬ፣ ውሃብያ ብሎ ማለት ደግሞ ይሄ የሰው ስም ነው። በነገራችን ላይ ይህንን ግልጽ እንዲሆንላቸው ነው ቪዲዮ የሰራሁትና፣ ሰለፍያ የሚባሉት ማህበረሰቦች የትኞች ናቸው? የነቢዩ መሐመድ ዓለይሂ ሰላቱ ወሰላም ተከታይ ሱሃቦች የሱሃቦች ተከታዮች የሰሃቦች ተከታይ ተከታዮች እነዚህ ምን ይባላሉ? ሰለፍያዎች ይባላሉ። ቀደምት ህዝቦች ወይም እኔ ብዙ ጊዜ ስናገር የመጀመሪያዎቹ ሰዎች መላቸው ናቸው እነዚህ ሰለፍያዎች የሚባሉት ማለት ነው። የመጀመሪያዎቹ ሰዎች ብሎ ማለት ከነቢይ ቀጥታ ነብያዊ አስተምሮቱን ከአምላክ የመጣውን መለኮታዊ አስተምሮቱን ያገኙ ህዝቦች የመጀመሪያዎቹ ሰዎች ወይም ሰለፍያዎች ይባላሉ። እነዚህ ሰለፍያዎች የሚባሉት የእስልምና ሃይማኖት ዶግማንና ቀኖናን ቁርአንና ሀዲስን መሰረት አድርገው ያሉ ህዝቦች ናቸው። ሰለፍያዎች ወይም የመጀመሪያዎቹ ህዝቦች የሚባሉት ማለት ነው። እነዚህን ህዝቦች እንከተል ነው እኛ የምንለው ያ ሙስሊሞች ማለት ነው ዋሃብያም የተባሉት ደግሞ ዋሃብያም የሚባሉት ደግሞ የሰው ስም ነው ብያቸዋለሁኝ መሐመድ ኢብን አብደል ውሃብ የተባሉ የሃይማኖት አባት ናቸው በ18ኛው ክፍለ ዘመን ተወልደው በ18ኛው ክፍለ ዘመን የእስልምና ሃይማኖት ዶግማንና ቀኖናን መሰረት አድርገው ህዝብን ሲያስተምሩ የነበሩ ቁርአንና ሀዲስን መሰረት አድርገው ሲያስተምሩ የነበሩ የሃይማኖት አባት ናቸው ነገር ግን ከሰለፍያ ማለት ምን ከመጀመሪያዎቹ ሰዎች ከእስልምና ሃይማኖት ዶግማና ቀኑናዎች ከቁርአና ከሐዲስ ውጪ የራሳችንን ሐሳብና ፍልስፍናን ካልጨመርን የሚሉ አካላቶች በማኩረፍ ነው እንግዲህ ስማቸውን ለማጥፋት ውሃብያ የሚል የተጣመመ ስም የሰጧቸው እንጂ ሸይሁ ስማቸው ሙሐመድ ነው። ሼህ ሙሐመድ ኢብን አብደልዋሃብ ነው ስማቸው። እኒህ ሰው ምንድን ነው ያደረጉት? የራሳቸውን ሐሳብ በማምጣት ቀብር ላይ ቤት በመስራት ጥንቁልና፣ ቀብር ላይ የሞተ ሰው ጋር እየሄዱ የሚለማመኑ የነበሩትን ሲያስቆሙ አኮረፉ። ለምን አስቆማችሁን? በሚል አኮርፈው ነው ስማቸውን እያጣመሙ እንደዚህ መጠሪያ ያደረጓቸው ማለት ነው። እዚህ ጋር ልታውቀው የሚገባችሁ ይህንን ሰለፍያውን የሚሳደቡ ሰለፍያውን ስም የሚያጥፉ ወይም ሰለፍያውን ውሃብያ እያሉ የሙስሊሙን ኡማ ስም የሚያጥፉ ምናልባትም የሶፍያ ሁራፋት የሚባሉ በሶፊያ ሁራፋት በጥን ሆድ ውስጥ ያሉ አህባሾች እንደዚህ እንደዚህ አይነት ሰዎች ናቸው። ስም የሚያጠፉት እነዚህ ሙስሊሙ ማህበረሰብ ውሃብያና ሰለፍያ እያሉ የሚሳደቡ ብዙ ጊዜ አቂዳቸው ማለትም እምነታቸው ብዙ ፍልስፍናዎችን ከአይሁድ ከክርስትና፣ በተለይም ከኦርቶዶክስ የተቀዱ ፍልስፍናዎች አሏቸው። እስልምና ውስጥ ካልጨመርን የሚሉ ለምሳሌ በካቶሊክ አስተምሮ ይሄ ባባውም ጳጳሱ ባባ የሚባለው አይሳሳትም ቅዱስ ነው ተብሎ ይታመናል። ምናልባትም አሁን አካባቢ ማስተካከያ ካልተደረገ በስተቀር ማለት ነው። እናም ወደ ሶፊያ ሆራፋት በሶፊያ በጠን ውስጥ ያሉት አህበሾች ጋር ስትመጡ የሃይማኖት አባቶቻቸው የተባረኩ ናቸው፣ ይባርኩናል፣ በቃ የተቀበሩበት አፈርም ሙተው አጥንታቸው በቃ ጀናዛቸው ሰውነታቸውን የነካውን ልብስ ሁሉ ይባርከናል ብለው የራሳቸውን ፍልስፍናና ና የተጣመ አስተምሮ እስልምና ውስጥ የሚያስገቡ ናቸው። ይህንን ተው ሲባሉ በማኩረፍ እልክ ውስጥ በመግባት ሙስሊሙ ማህበረሰብ ስም የሚያጠፉ ናቸው። የእስልምና ሃይማኖት ዶግማ እና ቆኖና ብሎ ማለት ዶግማ ብሎ ማለት አዋጅ የማይለወጥ ማለት ነው። የእስልምና ሃይማኖት የማይለወጠው አዋጅ አስተምሮ ቁርአን ላይ ነው ያለው፣ ሀዲስ ላይ ነው ያለው። የእስልምና ሃይማኖት ዶግማ እና ቆኖና የሚባሉት እነዚህ አርካኑን ኢማን ና አርካኑን ኢስላም የሚባሉት ናቸው። አርካኑን ኢስላም የሚባለው በአላህ ማመን ኦኬ ላይለ ላህ ለላ ሙሐመድ ረሱሉላህ ሰላትን መስገድ፣ ዘካን ማውጣት፣ ጾም መጾም፣ የቻለ ደግሞ ሐጅ ማድረግ። አርካኑን ኢማን የሚባሉ ደግሞ በፈጣሪ ማመን፣ በነቢያቱ ማመን፣ ለነቢያቱ በተሰጠው መጽሐፍ ማመን፣ በመላእክቱ ማመን፣ በቀዳና በቀደር ማመን፣ ሙቶ በመነሳት በትንሳኤ ቀን ማመን፣ እነዚህ ናቸው። እነዚህ ቁርአን ላይ ነው ያቸው ያሉት። እነዚህ ሀዲስ ላይ ነው የነቢያችን አብራርተው ያስተማሩ። ከነዚህ ውጭ የራሳቸውን ፍልስፍና የራሳቸውን እምነት የሚጨምሩ ሰዎችን አረተው ቁርአን ሀዲስ ላይ የለም ሲባሉ ያኮርፋሉ። ለምን እንደ ትክክለኛ አትወስዱኝም? በቃ እኔ እንጃ። ከማህበረሰቡ ከሙስሊሙ የሆነ ጥቅም፣ የሆነ የተለየ ቦታ እንዲሰጣቸው የተለየ ቦታ ተሰጥቷቸው ጥሮታ የሚፈልጉ ናቸው እነዚህ። እናንተን የተለየ ቦታ ሰጠን አንጦራቸውም። በትክክለኛው ቁርአን ሀዲስ ሂዱ ሲባሉ የሚያኮርፉ የሙስሊሙን ስም የሚያጠፉ ናቸው። አስረዝም ያለውኝ ሪከርድ። ስለዚህ ሰለፍያ ብሎ ማለት ቋንቋዊ ትርጉሙ የመጀመሪያ ኦኬ ቀደምት እንደማለት ነው የመጀመሪያ ቀደምት የሚባሉት ህዝቦች ደግሞ እንደነገርኳችሁ ነቢዩን የተከተሉ ሰዋቦች ሰዋቦችን የተከተሉ የሰዋቦች ተከታይ ተከታዮች ናቸው እነዚህ ሰለፍያ የሚባሉት ማለት ነው ውሃብያ የሚባሉት ደግሞ የሰው ስም ነው ብያችኋለሁኝ ሆኝ ይህን ይመስላል ይሻላል ግልጽ ይሆናችኋል ብዬ ተስፋ አደርጋለሁ ብር እየተቆረቆረ ነው